እንትን ገጥሞት ነው። እሱም እንግዲህ ለተወሰነ ለአንድ ሁለት ወር ነው ያለው። እንግዲህ ከስር የጻፈውን ካላያችሁም ገብታችሁ ማየት ትችላላችሁ ለሁለት ወር። ካሁን በኋላ በዚህ ቪዲዮ ልዑል ማነው ዘላለምን ካሁን በኋላ እንግዲህ አታዩትም ማለት ነው፣ ለሁለት ወር ብቻ። እስካሁን ድረስ ደግሞ አንድ ሰው በሱ ቦታ የተተካ ወንድማችን አለ። እንግዲህ የእሱን ስራ የሚሰራ አብሮ ከካሜራ ጀርባ የነበረ ልጅ ነው። እንግዲህ የእሱን ቪዲዮ እንግዲህ እየገባን እንግዲህ እስከሚመጣ ድረስ አደራችን መወጣት አለብን። ወንድማችን እንግዲህ ዘላለም እግዚአብሔር ይመስገን፣ አሞት ነው እያላችሁ የምትጨነቁ ሰዎች ምንም ነገር አልሆነም ያው የራሱ የሚያመጣው ዕቃ ስላለ ነው ነው ያሉት እንግዲህ በሰላም እንዲመለስ ለሀገሩ ከሄደበት ያሰበው እንዲሳካለት እኛ ደግሞ በተቻለ አቅም በጸሎታችን ማሰብ ነው። ሁላችሁም እንግዲህ ለተጨነቃችሁ በሙሉ ምንም ችግር የለም። እግዚአብሔር የሰይጣን ጆሮ ይደፈነ እኮ ምንም አልሆነም፣ አሞትም ምንም አይደለም፣ ብቻ ስራ ያው አንዳንድ ጊዜ ውጭ አገር የሄድሽ የሆነ እቃ ምናምን ታመጫለሽ። እሱም እንደዛ ነገር ነው እንጂ ለሌላ ነገር አይደለም። አብዛኞቻችሁ ደግሞ እየታገል ነው ምናምን ከዚህ ከሆነ ዱባይ ከሆነ መገናኘት እንፈልጋለን፣ እንደዚህ የሚሉ በጣም ብዙ አሉ። ለእሱ እንትን ሲባል እኔ የሄደበት እንትኑን ተነግሮኛል አውቅያለሁ ግን ይቅርታ አድርጉልኝ፣ ነው ቦታው መናገር አልፈልግም። ለሱ ደህንነት ሲባል ያው ታውቃላችሁ የነሱ ጥላታቸው ብዙ ነው። በሚሄዱበት ሁሉ እንትን አይጠፋም። ስለዚህ መገናኘቱ ይቅርባችሁና እሱ ብቻ በሰላም እንዲመለስ ለሀገሩ ጸሎት አድርጉለት። ከዛ ውጭ እንግዲህ ምንም የሚያስጨንቅ ነገር የለም። አዲሱ ደግሞ በእሱ ፈንታ የተተካ ወንድማችንን ያው እስከሚመጣ እንግዲህ ለተወሰነው ወራት እየገባን ማየት ነው ያለብን። ልዑል ማነው? አቤል ከማረ። ወይኔ ሶሪ ይቅርታ። እንግዲህ በእነሱ ሁልጊዜ ልዑል አቤል እያልኩኝ በእነሱ ሁልጊዜ ጊዜ ቪዲዮ ስለምሰራ አቤል ነው ካፌ ላይ ቀድሞ የሚመጣልኝ እና ዘላለም እንግዲህ በጣም ብዙ ነገር እየሰራ ጀግና ወንድማችን ነው። እስካሁን ድረስ በጣም በእሱ ጉዳይ ውስጥ ያልተፈታ ነገር የለም እንደምታዩት እና አብዛኞቻችሁ ለምን አቤል ጋር አይሰራም፣ ለአቤል ለምን አያግዝም? እያላችሁ ብዙ ጥያቄ ብዙ ነገር ኮመንት ስርም አያለው። በልዑልም በአቤልም ዘላለም ለምን አያግዛችሁም? እያላችሁ አንድ ሰሞን ዘላለም ተናግሯል፣ ሰምታችኋል። በኤልሳ ጉዳይ እኔ ከነሱ ጉዳይ መግባት አልችልም፣ ካሜራ ጀርባ ኩኜ የሚያስፈልጋቸው ካለ አግዛለሁ፣ ከዛ ውጭ ግን እነሱ የያዙትን ጊዜ ራሳቸው መጨረስ አለባቸው ብሎ ተናግሯል። ሰው ደግሞ አንድ ጊዜ ይናገራል። ከተደጋጋሚ ተደጋጋሚ ደግሞ የሆነን ትስት ትንሽ የሚያሳለች ይመስለኛል። እና ብዙዎቻችሁ እኔ አውቃችሁ ይሆን እውነታችሁን ይሆን አላቅም። ሰው አንድ ከተናገረ ተናገረ ነው። ለምን እንደምትደጋግሙ አላቅም። ዘላለም ማለት አንዳንድ ጊዜ እኛ እንደዚህ ፑሽ ባረግ ናቸው ቁጥር እነሱን የምናጣላቸው ወይም የሆነ የምናኮራረፍ ምናምን ይመስለናል። ኖ እኛ ምንም ነገር እኛ ኮሜንት የምትጽፈው ሰዎች ለምን እሱ ዝም አለ እሱ በዚህ ሰዓት አብሮት ካልሆነ መቼ ነው አብሮት የሚሆነው? አብሮ መብላት መጠጣት እንደዚህ ከሆነ ይቅር እያሉ አንዳንዶች እነሱን ለማጣላት የሆነ የሚጽፉት ኮሜንት እውነት ገብታችሁ አቤል ጋ ወይ እንትና ጋ ብታዩ ሁላችሁንም አይደለም። በጣም መልካም መልካም ቅን ልብ ያላችሁ አላችሁ። አንዳንዶች ደግሞ ከጥላቻ ይሆን ከፍቅር ይሆን ለአቤል ያላቸው ፍቅር ይሆን ለምናምን አላውቅም። እንግዲህ ሁለቱ የራሳቸው ጉድ አላቸው። ዘላለም ባቤል ቪዲዮ ወጥቶ ለምን አይሰራም? ለምን እንትን አላለም? እሱ የራሳቸው ችግር ነው። የሚያስፈልጋቸው ከሆነ ከካሜራ ጀርባ እኮ ከኛ በላይ እነሱ በደንብ ይተዋወቃሉ። ከባለቤቱ በላይ እኛ እናውቃለን የምትሉ አንዳንድ ሰዎች አላቸው። እና ምንም ቢሆን ራሳቸው ይተዋወቃሉ፣ ራሳቸው መስራት ይችላሉ። እያንዳንዱን የሚሰሩትን ሁሉን ነገር ስለሚያውቁ ማለት ነው። እና በእነሱ ጣልቃ ባንገባ ነው የምላችሁ፣ እንደኔ እንደኔ አስተያየት ማለት ነው። ሁላቸውም ተመካክረው ነው የሚሰሩ። ልኡልም ተናግሯል። ከዚህ በፊት ምንም አይነት ነገር ስሰራ ልኡልን ወይ ማን ነው ዘላለምን ሳላማክር አልሰራም መጀመሪያ እሱን ነው ማማክረው ብሏል እና እኛ ደግሞ ሁልጊዜ ጊዜ ካላየን አናምንም የምንል ዜጎች ነን። ፊት ለፊት መጥቶ ነጩ ነጭ ነው ካልተባል በፍጹም አናምንም። በሰው ጉዳይ ላይ ጣልቃ ባንገባ የተሻለ ነው። እንግዲህ ብዙዎቻችሁ በዚህ ጉዳይ ደግሞ የምትስማሙ ይመስለኛል ተናግሯል። ከአንዴም ሁለት ጊዜ ዘላለም በነሱ የሚሰሩት ስራ ከጀርባ አግዛለሁ፣ ፊት ለፊት መምጣት አልፈልግም። እኔም የራሴ ኬዝ አለብኝ። እሱም እየሰራ ነው። እንግዲህ እያያችሁ ነው። በየጊዜው አዳዲስ ነገሮች እያመጣ ነው። ተከታታይ ባይሆንም ማለት ነው። ስለዚህ እንግዲህ በሰላም ወደ ሀገሩ እንዲመለስ ጸሎት አድርጉለት። ከዛ በኋላ ደግሞ እንወያያለን። እንግዲህ ብዙዎቻችሁ ይሄ ነገር ሊያሳስባችሁ አይገባም። እነሱ እኛ ምንም አን ምንም እነሱ መቼም ቢሆን እንትን አይሉም። ስለዚህ ፍቅር ያሸንፋል በሚለው እነሱ እንግዲህ አንድ ላይ ናቸው እስካሁን ድረስ ከአቤል ጋርም እኮ በጣም ብዙ ጊዜ በልዑል ጠፍቶ ሳለ ታግቶ ሳለ በጣም ሲተጋገዙ እንትን ሲል ነበር። በደንብ ይታወቃሉ። ስለዚህ አሁን ላይ ገብቶ በሱ ጉዳይ ለምን አልሰራ ምናምን ብላችሁ አትጨነቁ ማለት ነው። የሚያስጨንቃችሁ ጉዳይ አይደለም። እነሱ እኮ በቂ ናቸው። አሁን ላይ ማንም ሰው አያስፈልጋቸውም። ልዑልም ዘላለም ማን ነው አቤልም እንግዲህ በቀኝ በግራ እያጣፋቸው ነው ያሉት። ከገቡበት እየገቡ እያወጧቸው ነው። ሰራተኛዋ የምትገባበት አታ እየተርበተበተች ነው። ዘበኛውም እንደዛው። ስለዚህ ሁለት ነብር ስለያዙ ሶስተኛ ነብር መጨመር የለበትም። እነሱ ጉዳዩ እያንዳንዱ ሰከንድ ከገቡበት እየገቡ ሁሉንም ነገር እያሳኩ ነው ያሉት፣ አሁን ላይ እንኳን እግዚአብሔር ይመስገን። ማርያምን በጣም ነው ያስደሰቱ ከምላችሁ በላይ ማለት ነው። በተለይ ልኡል በስማም በዚህ ባቤል ጉዳይ እጅግ እጅግ በጣም በጣም በጣም ክብር ክብር ይገባዋል። ስንት ታሪክ ስንት እንትን ይዞ መጣ። በዚች በቅርብ ቀን እኳና ያየነውን በጣም ብዙ ነገሮች ብዙ እንትኖች የተፈጠሩበት ጉዳዩ እያንዳንዱ ሰከንድ የሚያመጣቸው ሰዎች ከየት ከየት እንደሚፈለፍሏቸው አላውቅም። የሰዎቹ ብዛት በየቀኑ የሚመጡት አዳዲስ አጀንዳ የሚያወሩ ናቸው። ዘመንን አክስት ነኝ ምንድን ነኝ ምናምን ምናምን የሚሉት ሰዎች ስለዚች ጉደኛ ሴት የሚያወሩት ነገር እየለም እና ነገሩን ሙሉ በሙሉ አቤልና ልኡል ይጨርሱታል። ዘላለምን ባይገባበት ማለት ነው። እነሱ ራሳቸው በዚህ ጉዳይ ላይ ሌላ ሰው እንዲገባም የሚፈልጉ አይመስለኝም። እነ ዘላለም ማለት ነው እነ ልኡል ስለዚህ ብዙም የሚያስጨንቀን አይደለም እና እንግዲህ፣ ዘላለማችንን ውጭ ሀገር በሚሄዱ ምን አይነት እኔ በጣም ማለት ያው ለስራ እንደሆነን እያወቅኩም እንደሚመለስ እያወቅኩም የሆነ ቅርቅር የሚል ነገር አለ። ምክንያቱም በጊዜ በጊዜ ቪዲዮ ሲለቁ በየቀኑ የምናያቸው ሰዎች ለትንሽ ጊዜ ሁለት ወር ቀላ ሁለት ወር አንድ ወር ቀላል አይደለም። ለምን ሶስት አራት ቀን አይሆንም። ትንሽ የሚከብድ ይመስላል፣ ቅርቅር ይላችኋል። ግን ደግሞ እግዚአብሔር ይመስገን፣ ለስራ ከሆነ መስራት አለበት አንድ ሰው። እሱን የሚለውጠው ከሆነ ሁልጊዜ አንድ አይነት ስራ ስራ። የተሻለ ነገር ሲመጣ ማንም ሰው እንትን አይልም። ስለዚህ ይህ ስራ የተሻለ ነገር ካገኘ መስራት የተሻለ ነው። እንግዲህ የሄደበት እግዚአብሔር አምላክ ያሳካለት ያሰበውን ይሟላለት እያላችሁ ሁላችሁም ጸሎት አድርጉለት እስከሚመለስ ድረስ። እንግዲህ ወንድማችን አዲሱን ደግሞ በዘላለም የሚለቀውን ቪዲዮ እየገባችሁ ላይክ ሼር እያደረጋችሁ እስከሚመጣ ድረስ ቪዲዮዎቹን ቫይራል እያስወጣን እንግዲህ በደንብ እይታ እንዲያገኝ ስትጀምሩ ፕሊስ ላይክ አርጉ። ላይክ ካረጋችሁ እያንዳንዱ ቪዲዮ ለብዙ ሰው ይዳረስለታል። ላይክ አርጉ፣ የኔንም ላይክ አርጉ፣ የእነሱንም ላይክ አርጉ። ምንም ከገባችሁ አይቀር ዜሮ አምስት ሳንቲም አይቆጥርባችሁም። መልካምነት ብቻ ነው የሚጠይቀው እና እንግዲህ በዘላለም ጉዳይ የተጨነቃችሁ ሰዎች እንግዲህ ለምን እንደሄደ ምክንያቱ ይሄው ነው ማለት ነው። ቀጣይ ደግሞ ከስንት ቀን በኋላ ወይም እዚህ ካለበት ሀገር ውጭ ሀገር ሆኖ ምን እንዳጋጠመው ምን እየሰራ እንደሆነ በምን አይነት ሁኔታ እንዳለ እንግዲህ መረጃ ሳገኝ ደግሞ ማካፍላችሁ ይሆናል። እንግዲህ ብዙም የሚያስጨንቅ ጉዳይ አይደለም። እንግዲህ በአቤል ጉዳይ ደግሞ ትንሽ ልበላችሁ፣ ሰሞኑን ስለ አቤል ብዙዎቻችሁ፣ በጣም ብዙዎቻችሁ ደስ እያላችሁ ነው። ምክንያቱም አቤል ላይ እንግዲህ የምታዩት ፈገግታው፣ ሁሉ ነገር እንግዲህ በትንሹ እየተመለሰለት ነው። በጣም ብዙ ነገሮች፣ በጣም ብዙ ብዙ አዳዲስ መረጃዎች እጅ ውስጥ እየገቡ ነው ዘመንን ምንድነን የሚሉት። እንግዲህ ስለዚቺ በተለይ በቤት ሰራተኛዋ ዙሪያ በጣም ብዙ ነገሮች የተደበቀ ማንም ሰው የማያውቀው ልጅቷ እንደዚህ አይነት ናት ቢባል ማንም ሊገምት የማይችለው ነገር በጣም አደገኛ እና ወንበዴ እንደሆነች ነው እንግዲህ እየተናገሩ ያሉት። ሞር ባለፈው እንግዲህ እህት ሁለት እህቶቿ ስለሷ ምን አይነት መጥፎ ጸባይ እንዳላት እንግዲህ እያወሩ ነበረ። ያው እዚህ ጋር ማይወራም ነገር አለ፣ ግን ደግሞ ያው ሁሉም አደባባይ ስለወጣ ለእሷ ምንም መሸፋፈን አያስፈልግም። እኔ ልንገራችሁ የሰራተኛዋን ፎቶ ባገኘው ማለት ነው፣ እንዲ ዛ አንድ የሆነ ሰው በውስጥ ቢልክልኝ ያለ ምንም ያለ ምንም ምንትን ፊቷን ገልጬ ነው የምልክላችሁ። ምንም አይነት ነገር አልራራምንም ወንጀለኛ ወንጀለኛ ነው። እኔ እነ እነ ልኡል ጋር ስትሄዱ እነ ቤል ጋር ስትሄዱ የሆነ ወንጀለኛ መጣ፣ ፊቱ ሸፍነው ምናምን ነው የሚለቁት እንጂ ፊት ለፊት እንትኑን አያሳዩም። ለምንድን ነው ስትሉ፣ ነገ ጠዋት ታርመው ሲወጡ ሌላ ሰው ጋር ሄደው ለመስራት እንዳይቸገሩ ሰው እንዳያገላቸው ምናምን እያሉ ምስኪን እኮ ነው። በተለይ ልኡል እጅግ በጣም ማለት ነው በጣም በጣም ለሰዎች ያለው እንትን በስማ እነዚህ ሰዎች እሱን ሊገሉት እሱን ሊያሳድዱ እሱን እንትን ሊሉ እንኳን እየመጡ እንኳን የእነሱን ፊት ፊታቸውን ሸፍኖ ነው የሚለቀው። ሚዲያ ላ ምን አይነት ማለት ሁሉም ሰው ምን አለ እንደናንተ ቢሆን አልኩኝ የእውነት እርስ በርሱ እዛ ሲበላላ የምናየው እንደናንተ የዋህ እንደናንተ ቅልብ ያለው ሰው ቢሆን ሰው የት በደረሰ። የኛ ሰው ምንም ነገር ሳትሰሪ ምንም ባላዋልሽበት ከመሬት ተነስቶ እንትን ይልሻለ። የነዚህ ደግሞ የደግነት ደግ ጥላታቸው እነሱን እያሳደደ እነሱን ከገቡበት የሚገቡበት እየገቡበት የጊዜው እያሰቃያቸው በቤተሰቦቻቸው በምናቸው እየመጡ እነሱ ግን የእነሱን ፎቶ እንትን ብለው ነው የሚለቁት። ሸፍኖ ምናምን ነው በቃ ሰው እንዳያያቸው። ና ብቻ እኔ ክብር አለ ለእናንተ፣ ልዑልም ሆነ ዘላለምም ሆነ አቤልም ሆነ ከነገራችን እነሱ ብቻ አይደለም እ በሚኪ ጎጆም ስትሄዱ እያንዳንዱ የምታያቸው ፊታቸውን ሳይሸፍን የሚለቅ ሰው የለም። ሁሉም ፊቱን ሸፍኖ ነው እና ለሰው ልጅ ያላቸው ክብር ነው የሚያሳየው። ብቻ እግዚአብሔር ይጠብቃችሁ። እንግዲህ አቤላችንም ነፃ የሚወጣበት ቀን እየተዳረሰ ይመስለኛል። ብዙ ማስረጃዎች እየመጡ አዳዲስ ነገሮች እያየ ነው ነገር ደግሞ ምን እንደሚፈጠር አናውቅም። እንግዲህ ሀሳባቸውን ካልቀየሩ እነዚህ ሰዎች አሁን ዛሬ እውነት ትክክለኛ ማንነታቸውን ተናግረው፣ ያው እንግዲህ ሰውነሽ በብር አብዛኛው ወንጀለኛ በብር ነው እየተታለለ እንትን የሚለው እነዚህ ሰዎችን ብር ተከፍሏቸው የሆነ ማስረጃ እንትን ካላሉ አሁን ላይ አቤል በጣም ብዙ ማስረጃ እጁ ውስጥ እየገባ ነው፣ በልኡልም ጋር በሱም በራሱም እና በቅርቡ እንግዲህ ነፃ ሆኖ እንደ ድሮ ተመልሶ እንግዲህ ፈገግታው ምኑ የምናየው ቀን ይመጣል ብዬ አስባለሁ። እግዚአብሔር ይመስገን፣ ብዙ ነገር ተፈጥሯል፣ ብዙ ነገር አይተናል። ግን ደግሞ የማያልፍ ነገር የለም። አልፎ አሁን ላይ በደስታ እንደዚህ ፈገግተው ስለተመለሰ ራሱ በጣም ደስ ብሎኛል፣ የእውነት ለመናገር እና ስለ ሁሉም እግዚአብሔር ይመስገን። ብቻ ሰው ብዙ ነገር ያስባል፣ ፈጣሪ ሲጨመር ነው የሚሳካው እና እና በልዑላችንም እንግዲህ ይህንን ነው የምላችሁ በአቤልም ጉዳይ ያለው ነገር እንግዲህ በሰራተኛው እና በዘበኛው እንግዲህ ያለው ብዙ ማስረጃዎች እነዚህ ናቸው። እንግዲህ በተለይ ዛሬ የመጣሁበት ዋነኛው እንትኔ አሳቤ ዘላለም ነው። ዘላለም ለምን ውጭ ሀገር እንደሄደ ኮሜንት ስር እየተጻፈ ረዝም ጽሑፍ አለ። እኔ ከፈለጋችሁ እኔ ጋምጥቼ ከስር አስቀምጠላችኋለሁ ምን ባላት የምትፈልጉ ካላችሁ፣ ያለዛ ደግሞ የራሱ ቻናል ጋ ኮሜንት ስር ከታች ገብታችሁ ዘላለም ለምን ለስንት ቀን ነው ውጭ ሀገር የሄደው ለምንስ አቆመ የሚለውን እዛ ገብታችሁ በደንብ ተጽፎላችኋል፣ ማንበብ ትችላላችሁ። እስከሚመጣ ድረስ እንግዲህ ሁላችሁም በጸሎታችሁ አስቡት። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። የሁሉ ነገር ያ ሁሉ ጭንቀት አልፎ አሁን ላይ በራሱ እንትን በራሱ ስራም ቢሆን እየተንቀሳቀሰ ውጭ ሀገር እስከ መሄድ ድረስ ያደረሰው እና መልካም ነገር ስትሰሩ እንደዚህ ነው። የእውነት ደስ ብሎኛል። ዘላለም ከዚህ በላይ ይገባዋል። ገና ገና ገና በጣም ብዙ ነገር ይሰራሉ። ዘላለም እና ልኡል ለሰው ልጅ በጣም ብዙ ነገር ለፍተዋል፣ ደክመዋል። ለሰው ደስታ እነሱ እየተጎዱ የሰውን ደስታ በጣም ብዙ ነገር እየሰሩ ጀግና ወንድሞቻችን ናቸው። አሁንም ነገም እንግዲህ የተሻለ ቦታ የእውነት እንደውም እዚህ እንትን ወጥተው የሚያርፉበት የራሳቸው ቤት የራሳቸው ትዳር ልጅ ይዘው ይሄ ነገር አናፍቃችሁም? የእውነት ልኡልና ዘላለም ሁልጊዜ በሰዎች ስራ ሲሯሯጡ ሲሯሯጡ እንደዚህ እኔ እንጃ የእውነት ብቻ እግዚአብሔር ያ የሚፈልጉትን ያሟላላቸው ነው፣ የልባቸውን። በቃ ሰው ለሰው እንደሚጨነቁ እነሱ ለነሱም ፈጣሪ እንግዲህ የተሻለውን ነገር እንዲሰጣቸው ነው መማኝላቸው። እንግዲህ እናንተም እንግዲህ ተመኙላቸው፣ ጸሎት አድርጉ። እንግዲህ ዘላለም እስከሚመጣ ድረስ እንግዲህ አዲስ ነገር ካለም በሌላ ቪዲዮ ማነግራችሁ ይሆናል። እንግዲህ የዛሬውን ቪዲዮ ይሄ ይመስላል። እንግዲህ በዘላለም ጉዳይ የተጨነቃችሁ ሰዎች ምን ሆኖ ውጭ ሀገር የሄደው አሞት ነው ወይ? ምናምን ላላችሁ ሰዎች እንግዲህ ትክክለኛው ይሄን ነው። ከተመቻችሁ ቪዲዮ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። እወዳችኋለሁ፣ አክብራችኋለሁ። ሰላም እና ፍቅር ተመኘሁላችሁ። እንግዲህ ያላችሁበት ሰላማችሁ ይብዛ። ስትጀምሩ ፕሊስ ላይክ አድርጉ። ስሞትላችሁ። በተረፈ ሰላማችሁ ይብዛ። ባይባይ።